አንዳንድ ሰዎች ብዙውን ጊዜ ይጠይቁኛል፣ እስልምና ለምንድነው ለቀ ይሄ ወጣ ይሉኛልና፣ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ እኔ ከእስልምና ወደ ጌታ ኢየሱስ ክርስቶስ የመጣሁበትን አንድ ሁለት ምክንያት እነግራችኋለሁ። ጠላቶቻችን ዙሪያችንን ከበዋል። እግዚአብሔር የእሳት አጥሮ ነው ባይጠብቀን እኛ መቼ ራሳችንን ጠበቅን ከሆነ እንግዲህ ምንም ማድረግ አንችልም። ሲቀጥል ደግሞ የሚናገረውን ነገር አንድ ክርስቲያን የተናገረውን ነገር ያለማስረጃ አንድም አይተነፍስም በጣም ሰላም ሰላም፣ ጤና ይስጥልኝ ውድ እና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምናላችሁ፣ እንደምንስቆያችሁ፣ እኔ አለሁ እግዚአብሔር ይመስገን። በያላችሁበት ሰላመ ክርስቶስ ይብዛላችሁ። የተወዳችሁ ኦርቶዶክሳውያን፣ ዛሬ ሁለት ነፍሳቶች ከጨለማ ወደ ብርሃን እንዲጓዙ ጓዝ ምክንያት ሆኗል። ይህ ወንድማችን እፎይ ነው ማለት ነው። እንግዲህ ትኩረት ሰጥተው እያዩበት ያለው ጉዳይ ይሆናል። በዛሬ ቪዲዮ እነኚህን የመሳሰሉ ቪዲዮዎች እናያለን። ዘመንኩን ያለው ነገር አለ እንዲሁም የነኚህ ሁለት ነፍሳቶች እንዴት እንደወጡ የምንሰማ ይሆናል። ወደዚያ ከመሄዳችን በፊት እጅግ የሚደንቅኛን ያስተምረናል ብዬ ያሰብኩት አንድ ቪዲዮ አለ። የምትገርምታችናት እሷን አስደምጣችኋለሁ። እሷን ከሰማን በኋላ የዛሬውን መረጃ ሙሉ በሙሉ የምናይ ይሆናል። ሁላችሁም ይህን ቪዲዮ ላይክና ሼር አድርጉ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ሁልጊዜ የሚለቀው ቪዲዮ እንድደርሳችሁ የደውል ምልክቷን መጫን እንዳትረሱ። አሁን ሁላችሁም ቪዲዮ ላይክ በማድረግ ጀምሩት። ቀጥታ ወደ ቅድሚያ ወዳደረግኩት ቪዲዮ ወስዳቸዋለሁኝ። ተከታተሉኝ። እንደት ናችሁልኝ? እኔ በጣም ደህና ነኝ። ከዚህ በፊት የዛሬ ሁለት ዓመት አካባቢ ሰው የተጻፈለት ነው የሚኖረው ወይስ የሚኖረው ነው የሚጻፍለት ብዬ ጥያቄ ጠይቂያችሁ፣ በጣም ተወዛግባችሁ፣ መልስ ትመልስራችሁ ራሱ ጭራሽ ግራ አጋባሽን ብላችሁኝ ነበርና ዛሬ ሕማማትን ሳነብ ያገኘሁትን ቆንጆ መልስ ልንገራችሁ እንደው ከዚህ በፊት ማለት ነው ከሲስተር ጋር በጣም እየተጣላንበት የነበረው ሀሳብ ነበረ። ምን መሰላችሁ? የህትዬን መጻፍ የሚል የሆነ የመናፍቅ መዝሙር አለና፣ ይሄ መዝሙር የምንፍቅና ነው እኛ ክርስቲያኖች ልንቀበለው አንችልም ብያት፣ ኧረ አይሆንም ምናምን ስትለኝ፣ ስሚው ምናምን ብያት ተስማምተን ነበረ። እና በሱም ሀሳብ ዙሪያ ስለሆነ ስሙትማ፣ መልሱን ምን መሰላችሁ? ሰው የተጻፈለትን የሚኖር ከሆነ ህማማት ላይ እንደሚለው የይሁዳ ጣፈንታ የሚለው ርዕስ ላይ ነው ምዕራፍ አንድ ላይ ማለት ነው ሰባ ምናምን ፔጅ ላይ ክብር ይግባውና ክርስቶስ እግዚአብሔር አምላክን ደራሲ ነው የምንለው ሰዎች አለን ማለት፣ እኛ ተዋናይ ነን፣ አለም ደግሞ መድረክ ሆና እየተወንን ነው እንጂ እየተጻፈልን ነው እንጂ የምንኖረው የምንኖረው አደለም። ይጻፍልን እኛ አደለን የምንወስነው የምንል ሰዎች አለን። እና አስባችሁታል፣ ግን ምን እያልን እንደሆነ ማለት እንኳን እግዚአብሔር አምላክ አንድ ፖሊስ የሆነ ቲያትር ሲሰራ ማለት ክፉ አሁን ለምሳሌ አስናቃል አደለ፣ ለሰው ላይ አስናቀን ፖሊስ ያስረዋል እንዴ? ማለት የተጻፈለትን ነው እንጂ እየተጎነ ያለው የምር ላይፍ ላይ ያለ ነገር አይደለም። ግን ያንን ነገር ስለተጎነ አስናቀ ገዳይ ነህ ተብሎ ወንጀለኛ ነህ ተብሎ ይታሰራል እንዴ? እንደዛ እንደማይደረገው ሁሉም እኛ የሰው ልጆች የተጻፈልንን ክብር ይግባው እና እግዚአብሔር አምላክ ክፋትን እንድንሰራ ጽፎልን ከሆነ ለምን ሲወል ይከተናል ማለት፣ እሱ የጻፈልንን ደን ይኖር ነው ጻድቃን ሰማዕታት የፈጸሙት ተጋድሎ በዛው ልክ የክብር ሽልማት አያስፈልጋቸውም ማለት ነው ማለትም ተደርሶላቸው ከሆነ ተደርሶላቸው ከሆነ እየተወኑት ያሉት ለምን ይሸልማል ማለት፣ ለምን የክብር ሽልማት ያስፈልጋቸዋል? ለምን የተለየ ክብር እንሰጣቸዋለን? ኦልሬዲ ተጻፈላቸውን ነው እየኖሩ ያሉት እነሱ የወሰኑት ነገር አይደለም ማለት ነው። ሁለተኛው ሀሳብ ደግሞ ምን መሰላችሁ ፕሪዴስቲኔሽን ኤንድ ፎር ናውሌጅ የሚል ነገር አለ። ፕሪዴስቲኔሽን ከሆነ ነጻ ፍቃድ የሚባል ነገር ሲጀምር አልተሰጠንም ማለት ነው፣ ተወስኖ የምንኖረው ነገር ፎር ናውሌጅ ከሆነ ግን እንኳን እግዚአብሔር አምላክ ልብ አምላክ ዳዊትና ነብዩ ኢሳያስ ክርስቶስ መወለዱን ከመወለዱ በፊት ያውቁ ነበር አይደለ? በልባቸው ተጽፎላቸው ኢሳያስ ተንብዮታል። ልበ አምላክ ዳዊትም ያውቀው ነበር፣ በመዝሙሩም ጽፎልናል አይደለ? ትንቢያዎቹን ስለዚህ እግዚአብሔር አምላክ ለነሱ ለነብዮቹ እንኳን የሰጣቸውን እውቀት አስቀድሞ የማወቅን እውቀት ለነሱ እንኳን በጸጋው የሰጣቸውን ነገር እንዴት እሱ አያውቅም ብለን እኛ እናስባለን ማለት በጣም ይሄ ትልቅ ስህተት የሆነ ነገር ነው። ስለዚህ እግዚአብሔር አምላክ ያውቀዋል እንጂ ስለምንኖረው ነገር አልጻፈልን ማለት አልወሰነልንም ማለት ነው። ሶስተኛው ሀሳብ ደግሞ ምን መሰላችሁ? እግዚአብሔር አምላክ እንዴት ነው በጊዜ ገደብ የምንገደበው? ማለት ለእኛ ሰው ልጆች የተቀመጠ ጊዜ ሰንጠረዣ አለ እንጂ፣ በእግዚአብሔር አምላክ ዘንድ ዛሬ፣ ነገ፣ ትናንት የሚባል ነገር አለ እንዴ? ማለት እግዚአብሔር አምላክ እኮ ሁሉን አዋቂ ነው። ለእግዚአብሔር አምላክ ደግሞ ሁሌም አሁን ነው። ማለት የትናንቱ መሆን ነው የዛሬው መሆን ነው የነገው መሆን ነው። እግዚአብሔር አምላክ ሁሉን የሚያውቅ በሁሉ የመላ ነው አይደለም የምንለው፣ ጊዜ ቦታ ሰዓት እንዴት ይገድበዋል? ስለዚህ ለእግዚአብሔር አምላክ የነገውን ያቅልናል እንጂ ማለት ነገ የሚፈጠረውን ከዚህ ቪዲዮ በኋላ ራሱ ስክሮል ስታደረጉ የምታዩትን ነገር ያውቃል እንጂ አልወሰነላችሁም ማለት ነው። በነፃ ፈቃዳችን ነው እየሰራ ነው ያለነው። ለምሳሌ አሁን አንድ ኳስ ዩናይትድ ካርሰናል ተጫወቱና አይ አርሰናል ቁጭ ብለን አይቼዋለሁ እኔ የተጫወቱ ሰዓት። ከዛ ደግሞ ቁጭ ብዬ ሲደገም ከጓደኛዬ ጋር ብሬ ያየሁት ነው። ያቺን ጓደኛዬን አሁን ያገባሉ፣ አሁን በቀይ ካርድ ይወጣል አሁን ደግሞ አርሰናል ያሸንፋል፣ በቃ ይሄ ሰው ለሁለት ነው የሚያልቀው ምናምን ስላልኳት ለዚች ጓደኛ እኔ ነኝ የጻፍኩት ወይስ እነሱ ኦልሬዲ እያረጉት ያሉት ነገር ነው? ማለት ኦልሬዲ እኮ ስጫወቱ ስላየኋቸው ነው እንጂ ትናንት ሲደገምልኝ እያየሁት ስለሆነ ነው እንጂ እኔ ጽፍቴው፣ እኔ ወስኛው፣ እኔ ወስኜ የላቸው እንዲያሸንፉ አድርጌያቸው አይደለም። ስለዚህ እግዚአብሔር አምላክን በእኛ ህይወት የነገውን ያይልናል እንጂ ማለት የተጻፈልንን ያውቀዋል እንጂ ትናንት የሰራነውን ነገርም ከዚህ በፊት ያደረግነውንም ነገር አውቆታል እንጂ አልወሰንልንም። ይሄንን ለማጣቀስ ደግሞ ነብዩ ዮናስ እዚሁ ታሪክ ላይ እናገኘዋለን። ህማማስ ላይ ስታነቡት ማንበብ ከፈለጋችሁ ነብዩ ዮናስ ተንብዮ ነበር አይደል፣ የነነዌ ህዝብ ሊጠፉ ነው ብለው ያንን የሶስት ቀን ጸሎት ባያደርጉ፣ አሁን እኛ ምን ጾመውን ምን ጸለየውን ጸሎትና ጾም ባይፈጽሙ፣ ትንበያው ይፈጸም ነበረ እነሱም ይጠፉ ነበረ ግን እነሱ ትንበያውን ሰምተው እንጾማለን እንጸልያለን ብለው ወደ አምላካቸው ስለጾሙ ስለጸለዩ አምላካቸውን ስለጠየቁ ያ ፍርድ ቀርቶላቸዋል አደለ ትንቢቱ ተሽሮላቸዋል ስለዚህ እኛም የሰው ልጆች ዕጣ ፈንታችንን እኛ ነን የምንወስነው ስለዚህ እንደዚህ ብትረዱት ደስ ይለኛል። ሞር ደግሞ መጽሐፉን አንብባችሁ ብትረዱት እና ደግሞ ይሄ ህይወቴን መጽሐፍ የጻፈልኝ እግዚአብሔር የሚለውን መዝሙር የመናፍቅ መዝሙር ነው። አስታውላችሁ ብትሰሙ ማለት ክላሲካልን ስለወደድ ነው ብቻ መዝሙርን መስማት የለብንም። በጣም ብዙ ኦርቶዶክስ ስትሳሳቱ ክርስቲያኖች ስትስቱ ስላየሁበት ነው በዛ መጽሐፍ ጉዳይ። መጽሐፍ ቅዱስ የሚያነብሰው መቼም በዚህ ነገር አይስቻሻትም ብዬ አምናለሁ። እወዳችኋለው ባይ ውድና የተከበራችሁ ኦርቶዶክሳውያን የንቁሃን ሚዲያ ቤተሰቦች የእህታችንን ጉዳይ ሰምታችሁታል። በዚህ ጉዳይ ላይ ብዙ ሰዎች ጥያቄ ያላቸው እና እኛን ያስተምራል ብዬ ስላሰብኩኝ ይህን ቪዲዮ ይዤላችሁ መጥቻለው። ጥያቄ ካላችሁ ጥያቄያችሁን ኮመንት ላይ የምታስቀምጡልኝ ይሆናል። በዚህ ጉዳይ ላይ ማለት ነው እህታችንን እግዚአብሔር አክብር ላይ ማለት ወዳለሁኝ። አሁን ቀጥታ ወስዳችሁ ወደ ቀጣይ መረጃ እንሄዳለን። ተከታተሉ። ተቋሙን ይጎዱታል ይገሉታል፣ ይደበድቡታል። ሄደው ከመምህራን ቢነሳ እንደዚያው ዋይዋይ ይሉበታል። ከባህታውያን ቢነሳ ዋይዋይ ይሉበታል። እግዚአብሔር ኦሮሞ የሆነ አስነሳ። ተመልከቱ። ኦሮሞ የሆነ ራሱ ኦሮሞ የሆነ ዘመኑ የኦሮሞ ነው። ራሱ ኦሮሞ ነው። ተነሳ ማለት ዘመድ አለው፣ ዘር አለው፣ ወገን አለው። አለቅ እግዚአብሔር ይችልበታል ሲያመጣ አለቀ። ኦሮሞቹ ሄደው በኦሮሞ ሲገዙ የእሱም ደግሞ ኦሮሞ ኦሮሞ ኦርቶዶክሳውያኖች ኦሮሞቹ አሉ አምላኬ፣ ለምን ይሰደባል? ሌላ ነገር ያመጣው ነገር የለም። በፊት ጨዋታው እኛ ሜዳ ውስጥ ነበር። እነሱ መጽሐፍ ቅዱሳችንን ይዘው የዮሐንስ ወንጌል ምዕራፍ አንድ ላይ የቅዱስ ጳውሎስ መልእክት እንደዚህ ላይ ኦሪት ዘጸአት ላይ፣ መጽሐፈ ነገሥት ላይ፣ መዝሙረ ዳዊት ላይ እያለ ሼኩና ኡስታዙ ነበር መጥቶ የሚያቀረሸው እኛ ጋር ማለት ነው። እኛ ደግሞ በራሳችን ሜዳ ላይ የግብ ክልል ላይ ሆነን ዳዊት እኮ ያለው እንደዚህ ነው፣ ቅዱስ ጳውሎስ እንደዚህ ያለው እንደዚህ ነው፣ የዮሐንስ ወንጌል ላይ እንደዚህ ተባለ ነው፣ ማቴዎስ ላይ እንደዚህ የተባለው እንደዚህ ነው ብለን ለዚህ ለቁርአንና ለሐዲስ ለጠገበ ምንም ስለ መንፈስ ቅዱስ ስለ መጽሐፍ ቅዱስ ለማያውቅ ጫት ላጀዘበው ጫት ላናወዘው ለአስመሳይ ምንም ለማንገናኘው ሀገር ብቻ አንድ ከሚያደርገን ሰው ነው ሙግት ኡስታዝ እንደዚህ እኮ አይደለም፣ እንደዚህ መሬታችን እንደዚህ ናት እንል ነበር። ይሄንን የጨዋታ ሲስተም ነው እነ እፎይ የቀየሩት። ስለዚህ ፕላትፎርሙ የመከራከሪያ የሆነ እነሱ ሻአዳ ሲዘናል ይላሉ። እስላሟ ትመጣና ክርስቲያን ነበርኩኝ፣ ያው በጠስኩት ማህተቤን፣ ዛሬ ያስኩኝ ምናምን ፉገራ፣ እስላማዊ የፖለቲካል እስላም ስራ ተጀመረ ማለት ነው። ሪዛ ሙግት ተጀመረ። እነሱ ክርስቶስን ሲሰድቡ፣ እነሱ መጽሐፍ ቅዱስ ሲሰርጉ፣ እነዚህ እፎይ ደግሞ መጡ። እፎይ የሚለየው ምንድን ነው? ተገልጦ ነው የመጣው። በድብቅ አልነበረ የሚሰራው። አሁን እሱ ተገልጦ መጣ። መልኩን እያሳየ፣ ፎቱን እያሳየ መጣ። ስለዚህ ጨዋታውን ቀየረው። መጽሐፍ ቅዱሱን የፈለጋቸሁን ትጠይቁ፣ ከቁርአን እንጠይቃለን፣ ከአዲስ እንጠይቃለን አለና መጠየቅ ጀመረ። እና አንቡት ነው የሚላቸው። እኔ እንግዲህ ያለፉትን ጊዜያት በሙሉ አይቻለሁ እርግጥ ነው አንዳንድ ጸያፍ ነገሮች ዳፅ ልሳኖች ተናግሯል። ለእሱ ደግሞ ይቅርታ ጠይቋል። ስህተት ሆኖ ሳይሆን ለሕፃናት ጆሮ ለሚሰማ ሰው የሚዘገንን ስለሆነ ያም በመናገር ይቅርታ ባረኩት። ነገር ግን ምንም ይቅርታ የምጠይቅበት ነገር የለም ብሎ ተናግሯል። ይሄ ልጅ ማለት ነው። ከዛ በተረፈ ግን ያደረገው ምንድን ነው? ቁርአኑን ክፈቱት ነው ያላቸው። አዲሱን ክፈቱት ነው ያላቸው። ስለዚህ ያንን ነው ማንበብ ያልፈለጉት ተከድኖ የነበረ የማይገለጠውን ነገር ሀዲሱ እማነ ግለጥ አንበው እያለ አረገ በቃ ሲያነበው፣ ስፐርም ነበረ ፈሷል፣ ያንን ትፈቀፍቅ ነበረ የተጻፈ ነው የምታነበው። ሲሰሙት ይዘገንናል። በዛን ጊዜ ግን ምንም ምንትን የማይል ነገር ሊሆን ይችላል። እንደገና እንደዚህ በዘጠኝ ዓመቷ ገባች፣ በስድስት ዓመቷ ወለደች። ያ መከራከር ነው እንግዲህ አይ በዘጠኝ ዓመት በአረብ ይፈቀዳል ይቻል ነበረ ምናምን። አሁን መልስ መስጠት ነው እሱ ፈጥሮ እንዲህ ነው ያለ የለም፣ እንዲፈጥራችኋል ያለው የለም። ከአስከሬን ጋር እንደዚህ መገናኘት፣ ውሻ መብላት፣ እንደዚህ ማለት ያለ እሱ አይደለም። አልባክሪና አንብ ይላል፣ ሳ ምንት ምንትሴን አንብ ይላል። ሱረቱ ምንትሴን አንብ ነው አንቡ ነው የሚላቸው። ራሳችሁ አንቡት፣ እኔ ከማነበው እናንተ አንቡት ነው የሚላቸው አለ ከሆነ እንግዲህ ምንም ማድረግ አንችልም። ሲቀጥል ደግሞ የሚናገረውን ነገር አንድ ክርስቲያን የተናገረውን ነገር ያለ ማስረጃ አንድም አይተነፍስም። በጣም የምኮራበት በእስልምናው ላይ ሲሰራ በጣም የምኮራባቸው በወንድሞቼ ምንድን ነው ለሚናገሩት ነገር ማስረጃ አላቸው። ከአንደበታቸው ለሚተነፍሷት ነገር እያንዳንዷ ማስረጃ አላት፣ ለእያንዳንዷ ነገር ማለት ነው። ስለዚህ እነዚህ ወገኖቻችን ማለት ይልቅ ኑ ወደ ውይይት። እንደውም አንድ ሙስሊም ወገናችን ምንድን ያለቻቸው እንደዚህ በመንዙማ ከምታለቅሱ ለምንድን ነው የሚያቅሰው ከእሱ ጋር ገብቶ የማይወያየው ብላቸዋለች። ቪዲዮ ላስደምጣችሁ ይችላለሁ። ለምንድን ነው የማትወያዩት? ተሳደበ፣ ተሳደበ፣ ተሳደበ ማለት እናሳስረው ማለት ፋይዳ የለውም። ታስሮ ሊወጣ ይችላል። ነገ መጥቶ ያንጫጫችኋል። ስለዚህ ውይይት አድርጉ ብላ ራሷ ሙስሊሟ ራሱ ተናግረዋለች። ምክንያቱም ሙሐመ በይቅርታ አርጉልኝ፣ በነቢያችሁ ምን ያህል እንደምታፍሩ እያሳያችሁን ያላችሁት እንጂ እያስከበራችሁት አይደለም። እያስከበራችሁት አይደለም። ማፈራችሁን ነው እያሳያችሁን ያላችሁት። የማታፍሩበት ከሆነ ለእኔ ምሳሌ ነው ለእኔ ሞዴሌ ነው ይሄ ነብይ ብላችሁ ካላችሁ ኖ አንተ እፎ አንተ የተናገርከው ነገር ስህተት ነው። ለኔ ምሳሌ ሞዴሌ የሆነ ነቢይ እንዴት እንዲትላለ? ይሄው ኔ ውይይት ላድርግ ምሳሌ እንዴት እንደሆነ ላሳይ ብሎ ውይይት ላይ መቅረብ ነው ያለበት። ይሄው ኑ ተወያዩን ብሏል። የራሳቸው ወገኖች ምንድን ነው ያያቁት፣ እንዲለው ላስደምጣችሁ። የራሳቸው ሙስሊሞች ማለት ራሳቸው ሙስሊሞች በነብያቸው ላይ ምን ያህል እምነት እንዳላቸው ማለት ነው። ይህ ልጅ እንግዲህ የዛሬ አራት ዓመት አብራችሁ የነበራቸው የነበራችሁ ልጆች ሜቢ ታውቃላችሁ? ቴሌግራም ላይ ማለት ነው ሙዓዝ ይባላል እንትን አይቀበልም። ሐዲስ ይቀበል ነበረ። አሁን ግን የነቢዩ መሀመድ እንዲያደረገ መሀመድ እንዲያደረገ የሚባሉ አይነት ነገሮችን ሲያነብ በፍጹም አልቀበልም ብሎ ሐዲስ እንጥሏል። ተመልከቱ። ሳየው ስህተት ነው እላለሁ። እንደውም አልቀበልም ነቢያችን ሰለላሁ አለይሂ ወሰለም በለቢድ ኢብኑል አዕሰም እጅ ድግምት ተሰራባቸው ይላል። ከዛ የሆነ ነገር ሳያደርጉ ያደረጉ ይመስላቸው ነበር ይላል። ከአይሻ ዘገብኩት ብሎ እንዳለው ደግሞ ሴቶቹን ሳይገናኛቸው የተገናኛቸው ይመስላቸው ነበር ይላል። እሺ፣ ይህን ሐዲስ እንደ አንድ ሙስሊም የተቀበልኩት እንደሆነ ለሙልሂዶች እንዲሁም ሙስሊም ያልሆኑ አካላት እንዲያስዋሹ ወይም እንዲያስተባብሉ መንገድ መቅፈት ይሆንብኛል። ነብዩ ድግምት ከተሰራበት እንደ ያደረገ ይመስለው ከሆነ ወይ ደግሞ የሚያደርገው ካላው መቱን የሚያስተላልፈው ከራሱ አእምሮ ሆኖ አይደለም፣ ሰይጣን ተጠናውቶት ነው ምናምን ብለው እንዲያቋሽ መንገድ መፈት ነው የሚሆንብን ላ እሱ ምንድን ነው እያለ ያለው በመጽሐፍቶቻችን ላይ ነብዩ ድግምት ተሰርቶበት ከሚስቶቹ ጋር ሳያደር እንዳደረ አድርጎ ያስብ ነበር ይለናል መጽሐፉ ላይ። በአንድ ሌሊት ከአስራ አንድ ሴቶች ጋር ተገናኘ ይለናል መጽሐፉ ላይ። ይሄንን እያነበብኩኝ ይሄ ስብዕና ያለው አካል እውነተኛ ነብይ ነው ብዬ እንዴት ከሌላ ቤተ እምነት ጋር ልወያይ እችላለሁ? እያለ ነው የራሳቸው ሙስሊም ወንድማቸው ማለት ነው። ኦኬ፣ እንደዚህ ያፈሩበት እራሳቸው በመጽሐፋቸው ላይ ያለ ነገር ስለሆነ በዲቤት ማሳየት ስላልፈለጉ ነገር ግን ተሳድቧል ብለው እንደዚህ አይነት የሆነ ማስፈራራት እያጠኑ ነገ ለቤተክርስቲያን ማለት ለቤተ ክርስቲያን እንቆማለን ብለው የሚመጡን ትውልዶች ወደ ወደታች ለመቅበር የተነሱ እንደሆኑ ለማሳየት ያህል ነው እንጂ የሚናገራቸው የተናገራቸው ነገሮች በሙሉ ማስረጃ እንዳላቸው ራሳቸው ሙስሊሞች ያውቃሉ። ለዛም ነው ውይይት ላይ አልቀረቡት። ይኸው የፈለጉት ርዕስ ስላሴ፣ በስላሴ ላይ ገብተው ተወያይተዋል። ደፋር ናቸው። ልክ ስላሴ ሲባል ይኸው እኛ ተወያይነን ብለው እጃቸው ነው የሚያነሱት። እነሱ ናቸው በኢየሱስ ክርስቶስ አምላክነት ዙሪያ ላይ ይኸው፣ ክርስቲያን ያልተወያየ ክርስቲያን የለም። ሳቅ ራሱ ማለት ነው የሚወያዩት በተደጋጋሚ እስቲ በነቢዩ ስብዕና እውነተኛ የአምላክ አገልጋይ ማን ነው፣ ጳውሎስ ወይስ መሐመድ የሚለውን ጥሪ ይኸው እኔ ከወንድሞች ጋር መስራት ከጀመርኩኝ ወደ ስንት ዓመቴ አንድም ቀን ተወያይተውበት አያውቁም። አንድም ቀን ለምን ምን ያህል የእሱ ስብዕና እስልምናን ዜሮ እንደሚያስገባው ስለሚያውቁ ማለት ነው። ስለዚህ ይኸው እኛ በጳውሎስ እንኳን ዲፌንድ እንድናደርጋችሁ ቅዱስ ጳውሎስ ወይስ መሐመድ በሚል እንኳን ኑ ተወያዩ፣ በሁለት መስመር አድርገንላችሁ ተብለው አልተወያዩበትም። ግን በምንድን ነው በሙዚቃ እየተጽናኑ ነብያችን ተሰደበ። ይሄው እሱ የተናገረውን በማስረጃ አሳያለሁ እያላቸው ነው። እና በተቻላችሁ መጠን ታላላቅ ሶሻል ሚዲያ ያላችሁ ለዚህ ወንድማችን አለሁ በሉት። ምክንያቱም በአሁን ሰዓት ላይ የተቻላቸውን ሁሉ እየተረባረቡ ነው። የዚህን ያህል በኮሚቴ ተደራጅተው እየመጡ እየተሳደቡ አይ እኛ ንጹሕ ነን እናንተ ናችሁ እርኩሶች የማለት አይነት ነው እየታየ ያለው። እና ታላላቅ ሚዲያ ያላችሁ አለሁ በሉት ወንድማችን ለማለት ነው። አመሰግናለሁ። በነ ዘመርኩን በቀለና በነ ማማይ በኩል ያለውን መረጃ ሰምታችሁታል ብዬ አስባለሁኝ። ይህን ይመስላል እንግዲህ በሰሞኑን ወቅታዊ ጉዳይ ላይ እነ ዘመርኩን በቀለ እነ ማማይ ያነሱት ሀሳብ ይህን ይመስላል። ወደ ቀጣይ ቪዲዮ እስዳችኋለሁኝ። እንግዲህ ኡስታዞች ሁለት ኡስታዞች ተመልሰዋል። በምን ምክንያት ነው የተመልሰው የሚለውን አብረን የምንሰማ ይሆናል። ቀጥታ ወደ እነሱ እስዳችኋለሁኝ። ተከታተሉ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ እኔ ከእስልምና ወደ ጌታ ኢየሱስ ክርስቶስ የመጣሁበትን አንድ ሁለት ምክንያት እነግራችኋለሁ። እሱም ቅዱስ ቁርአን ላይ ኢስላም ጄነት ይገባል የሚል ቦታ ስለሌለ፣ ሁለተኛ ነቢዩላህ ሙሐመድ ራሱ ለተከታዮቹ እኔ ራሴ አላውቅም ስላለ ወደ እውነቱ ወደ መንገዱ መጥቻለሁ። አዲስ ህይወት አግኝቻለሁ። የዘላለምን ህይወት አግኝቻለሁ። ኢየሱስ ደግሞ እንዲህ አላቸው ለተከታዮቹ እኔ እሄዳለሁ፣ ስፍራ አዘጋጅላችኋለሁ፣ እኔ ባዘጋጀውላችሁ ስፍራ ለዘላለም ትኖራላችሁ ስላለ ዮሐንስ ወንጌል ምዕራፍ አስራ አራት ከቁጥር አንድ ጀምሮ እንደዛ ስል መንገዱ ወዴት ነው? ብሎ ሲጠይቁ እንዲህ አላቸው ታውቃላችኋል። ያም መንገድ እኔ እውነት፣ እኔ ህይወት፣ እኔ ሰላም ነኝ፣ በእኔ በቀር ወደ አብ የሚደርስ የለም ስላለ እርግጠኛ ሆነው ማለት ነው። ስለዚህ እርግጠኛ ወደሆነ መንገድ መጥቻለሁ ማለት ነው። እንዴት አላችሁ? ሰላም ናችሁ ወገኖች? አንዳንድ ሰዎች ብዙን ጊዜ ይጠይቁኛል እስልምና ለምንድነው ለቀህ ይሄ ወጣ ይሉኛል። እና አንድ ሁለት ሶስት ብዬ ቀጥላለሁ። ከዛሬ ጀምሮ እናንተ ደግሞ ሼር በማድረግ ሰብስክራይብ በማድረግ

አንደኛ ተስፋ የለው። ተስፋ አጣሁበት። መንግሥተ ሰማያት ለመግባት እስልምና ተስፋ የላት። ኢቪን ኢቪን ተስፋ አለ ተብሎ ብታሰብም ለወንዶቹ ነው እንጂ ለሴቶቹ አይደለም። ነገር ግን የእስልምና መንግስት ተሰማት ለመግባት ተስፋው የለም። ለምን ካልክ ቁርአን ስራ ይመዘናል። ፈአማ መንሰቁለት ሰቁለት መዋዘይኑሁ ሱራ 101 ቁጥር 6

ስራ ይመዘናል ብዬ እንደዚሁ እየተደናገጥኩ ከሚኖር እስቲ ከዚህ የሚሻል የምለውን ነው። አንድ ይሄ ነው መሪጫ። ሁለተኛው ደግሞ ለምንድነው የለቀከው ብለህ ከጠየከኝ መፍትሄ ነው፣ ሁለተኛ መፍትሄ ነው።

ቁርአናችሁ አላህ በግድ እስልምናን ከያዝክ ለቀ ማውጣት አትችልም ብሎ የሚያስፈራራኝና የሚያስገድደኝ ከሆነ እሱ ለኔ እውነተኛ አላህ ነው ብዬ አልገምትም። አላህ ብሎ ስም እውነተኛ አላህ መፍት የሚሰጥ አላህ ነው። ሶስተኛው ኢየሱስ ያድናል፣ ስለሚያድንም የነፍስ እርካታ ነፍሴ እርካታ ያገኘችው ኢየሱስን ባገኘው ጊዜ ነው። ቻው ሰላም። ሰብስክራይብ አድርጉ። ቀጥላለሁ። ሻሎም። ወንድሞቻችንን እግዚአብሔር ያጠንክራችሁ በሏቸው ሁላችሁም። በእውነት ደስ የሚል ነገር ነው። እግዚአብሔር ያበርታቸው። ጅማሬያቸውን ሳይሆን ፍጻሜያቸውን ያሳምርልን ማለት ወዳለሁ በዚህ አጋጣሚ። ወደ ቀጣይ መረጃ እንሄዳለን። አሁን እኛ ስንት ዘመን ስንነግራችሁ አናምነም አላችሁኝ አደለ? እስቲ ያሁን ኡስታዙ ይንገራችሁ። ስሙት። ኡስታዙ ነው። ኢየሱስን ገለናል ይሉ የለም ደ ይሁዶች፣ አይደለም ክርስቲያኖቹ ደግሞ ተገሎብናል ብሎ አምነዋል። አላመኑ አምነዋል። አይደለም እኛንን እንጂ አልተገደሉ የምንለው ሙስሊሞች። የሁዶቹ ገለነዋል ብለዋል፣ ክርስቲያኖቹ ደግሞ ተገሎብናል ብለዋል። የዛን ጊዜ እስልምና የለም፣ አልመጣም። እስልምና የለም፣ ነቢዩ አልተወለዱ ሲል ሲል ነቢዩ መጡ። ነቢዩ የመጡ ጊዜ ሻምን ያዙት። ሻምን የተቆጣጠሩ ጊዜ አሁን እዛ የነበረው ህዝብ ግማሹ እስልምናን ተቀበለ። የሁድ የነበረውም ክርስቲያን የነበረውም እስልምና የተቀበለ አለ። እስልምናውን የተቀበሉት ሙስሊም ተባሉ። ደግሞ ሳይቀበሉ የሁድነታቸውን ይዞ የተቀመጡአሉ ክርስትነታቸውን ይዞ የተቀመጡአሉ አሁን እኛም ስንለው የነበረው ይሄ ነው። ትንሽ እኛ ግን ክርስቶስ ተገሎ ብላ ሳይሆን የምንለው ክርስቶስ ሞቶልናለ ምንለው ብቻ ነው የተሳሳተው ከዛ ውጭ ክርስቶስ በነበረ ሰዓት ላይ እስልምና አልነበረም አለ እስልምና በኋላ መጣና ከአይሁድም ከእንትንም እስላም ማድረግ ጀመረ እስልምና አስቀድሞ አልነበረም አለ ኡስታዙ እንግዲህ እኛ ካላመናችሁ ኡስታዙን ስሙ ትላችኋለውኝ ሺር አድርጉላቸው ለሁሉም እና ደግሞ አካውንቴ በጣም ተመቷልና ምን ማድረግ እንዳለባችሁ ታውቃላችሁ አቃጥላለሁ ብላ በእምቢተኝነት ስትናገር፣ ገና ኢትዮጵያ ገብታ ኢትዮጵያን ህግ ትናገራላችሁ። እዚህ ህግ ሀገር እያለች እዚህ አረብ ሰዑዲ ውስጥ ህግ እያለች፣ ስለዚህ እናንተ ቁራን አቃጥለችበት ቪዲዮ የለም። የምትሰሙ በውስጥ ብቻ ለኔላ እንግዲህ እነዚህ ሁለት አላዋቂ ሰዎች እዚህ ጋ መጥተው ለሃይማኖት ግጭት ለመቀስቀስ ወይም ደግሞ የሃይማኖት ግጭት እንዲነሳ ምክንያት ለመሆን እየሞከሩ ነው ያሉት ማለት ነው። እንግዲህ ይህ ወንድማችን መጽሐፍ ቅዱስን እየቀደደ እላው ላይ እየተፋ ብዙ ነገር ሲያ ብዙ ቆሻሻ ነገሮችን ሲያደርግ ነበረና ወጥቶ ግን ይቅርታ ብሏል። እንግዲህ ይችህታችን ብትሆን አላዋቂነት ነው። እኔ ከዚህ በፊትም ተናግሬያለሁ በተለይ በሃይማኖት ጉዳይ ላይ እንደዚህ እየገባችሁ ባላዋቂነት ወይም ደግሞ በእልህ ተነሳስታችሁ የምታደርጉት ነገር በሙሉ ቶታሊ ሮንግ ነው። ግጭት ከመቀስቀስ በስተቀር ምንም አይነት ፋይዳ የለውም። ምንም አይነት መፍትሄም ሊሆንም አይችልም። እና ከዚህ ነገራችን ሁላችን የምንቆጠው ነው የሚገባው። አንቺም ያደረግሽው ነገር ልክ አይደለም። እችህታችን ማለት ነው ቁራን ቀዳለችና ማለት ነው እኛ በዛ መንገድ አለ መመለስ ያለብን ለወደፊትም ቢሆን ፈርሃን የምትባል ግን ምን ያህል ነገረኛ እንደሆነ ሰው ነው እንደሆነ ነው ይሄን ሰው የምንረዳው። በእውነት ብዙ ጊዜ የማይው እንደዚህ ነው ብቻ የሆነች ነገር ስትነካ ብቻ ብሎ ሙስሊሙን ለመቀስቀስ ነው የሚነሳው። ከዛች ከአሲያ ጋር ማለት ነውና ከዚህ ነገር ብትቆጠብ ነው የሚሻልህ። ኢቭን ሙስሊሞችም እስልምናን እያሰደበባቸው ያለው እስልምና እንዲነካ እያደረገ ያለው አንደኛ ይሄ ሰውዬ ነውና ይሄንን ሰውዬ ነው በደንብ መጠንቀቅ ያለባችሁ ብዬ አስባለሁ። እንደውም ጠላቶቻችን ዙሪያችንን ከበዋል። እግዚአብሔር የእሳት አጥሮ ነው ባይጠብቀን፣ እኛ መች ራሳችንን ጠበቅን?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 መምህራችን መምህር ጳውሎስ ቃሌዎት ያሰማልን፣ ቃሌዎት ያሰማልን። ከዚህ በመቀጠል የሚወስዳችሁ ቪዲዮ ትንሽ የሚያናድድ ተግባራዎች አለኝ። በዚህ ልክ እኛ ኦርቶዶክሳውያን አሽቃባጮች ነን ወይ ጥያቄ ያለኝ። እንግዲህ ይህን ቪዲዮ እያጫችሁት ነው። በእነዚህ አይነት መልኩ እነሱ የመሰላቸውን ነገር እያደረጉ ነው ያሉት። እኛ ብንሆን ይህን ነገር በተቃራኒ ሸፍት አይተን፣ እኛ እንደዚህ አድርጉ ብንል እኛ ማተብ እሰሩ ብንል ያደርጉታሉ። ኦርቶዶክሳውያን አናሽ ቃብ ጥባካችሁ። እስኪ ወደ ወንድማችን ኤ ይመስለኛል ሙስሊሞች ጦቻችን የጀመሩት ሂጃብ የማልበስ አዲሱ ቻሌንጅ ይመስለኛል እና ደስ የሚል ነገር ደስ ይላል፣ ይበል የሚያሰኝ ነው። ግን በዛው አጋጣሚ እንግዲህ እያለበሱ ያሉት ማተብ ያሰሩ ኦርቶዶክሳውያንን ነው እና ኢቨን ተሳስተው እንኳን አንድ ፕሮቴስታንት ያለው ሰው ላየውም ዲጂታል ላይ ይቻሉ ቪዲዮዎችን ሙሉ ገብቼ አላየውም። አንድ ፕሮቴስታንት ነው ኦርቶዶክሳን ብቻ ናቸው ማተብ ያስሩ ማለት ነው። እስቲ እንደዚህ የለበሳችሁ ያላችሁ ልጆች አንድ ቻሌንጅ ለእናንተ እንስታችሁ እንደዚህ አደርጉ። እናንተም ማተብ ያስጠላቸዋለን። በውስጥ በኩል አውሩ ነኝ። አንድ አሽ ጀምሩ። ዘለቢያ ወይም ይሄ የሚለበሰውን የሙስሊሞችን የለበሱ ልጆችን ሄዱና ማተብ ያምርብሻል፣ እስቲ ላርብ ይልሽ ብላችሁ ሰሩላት። እስቲ ምን ያስጠላቸዋል ብጀምሩ አሪፍ ነው። ይህን ነገር እናንተም ማተብ ወስዳችሁ ወይ መስቀል ይዛችሁ

ይሄ ክርስትና ባህል አይደል እና ሴቶች ሴቶቻችን፣ ቤተክርስቲያን እርቃናችሁን አትዩ ብያለቻችሁ። እናንተ ደግሞ እርቃናችሁን እየሄዳችሁ የእነሱ አላዊስ እኮ ደስ ይላል። በላ በላ በላ የምትሉ ሰዎች ሰላም ናቸዋል። ሰው ዋና ፖይንት ምንድነው? እነሱ ለእናንተ እነዚህ እንዳለበሷችሁ፣ እናንተ ምስ የእኛ መልክታችን የእነሱ ምልክታቸው፣ ይሄ የሚለብሱ ጀለቢያ ከሆነ ሴቶቹ፣ እናንተ ደግሞ ማህተብ ነው የኛ መለክታችን፣ ውበታችን ማህተብ ነው። እና ማህተብ ገዝተን እንሰጣችኋለን እኛ